ደህና ደርክ እግዚአብሔር ይመስገን እንዴት ነው ቤቱን እየለመድከው ነው መተሽ ቡና እንዳፈላ ሰው ደግሞ ቤቱን ለመድከው ምናምን ያለሽ እንዴ በላ በጓደኛ ካስገድለኝ በነገራችን ላይ ሆን ብዬ ይህን ቤት አልተከራየሁትም አታፍርም እኮ። ይሄ የታለም ሴራ አይደለም ትል ይሆናል። ማዘር ደውለው የተለቀቀ ቤት አለ ሲሉኝ እኔ ደግሞ ድሮ የተከራየሁት ቤት ያው ጭር ያለ ስለሆነ ብዙም ደበረኝና ከአንዳንድ ነው እሺ ያልኳቸው። ከሆነ መልካም። በርግጥ በርግጥ ምን ታይ ወቃ። ለምንድን ነው ምቶ? በርግጥ ካንቺ ላለ መራቅ ነው አትል። ምናልባት አልባት ያንቺ ልብ ያለው ጓደኛዬ ጋር ነው እና ደግሞ የሁለት ሰው ልብ መስበር ይሆንብኛል። ስለ ጓደኛ ካላቅም ስለ እኔ ልብ ግን አንተ አደለህ የምትወስንልኝ። እሺ እሺ፣ ካስከፎሽ ይቅርታ። ሁለተኛ ግን እንደዚህ እንድትለኝ አልፈልግም። እሺ ምስክር፣ እዚህ ምስክር፣ እዚ ግቢ መከራየት። አንተ ምንድነው እንደዚህ እያናደደ ያለው? ምስክር ደመኛዬ ነው። ደመኛዬ ምን አድርጎ ነው ደመኛዩ ነው? ፍርቱና ስላፈቀራት ነው አይደል አፍቅሯት አይደለም፣ ሆን ብሎ እኔን ለማናደር ነው ይህ ነገር እያደረግ ያለው። ቆይ ለምንድን ነው የምትበሳጨው? አሁንም ድረስ ፍርቱናን አፈቅራታለሁ በለኝና ሻንጤን። እሺ ወደ ቤት ልሂድልን እኔ እኔ ሰራተኛ ፍቅረው እንዳትለኝ ብቻ አሁንም ድረስ። ማን እኔ? ከሰራተኛ ፍቅር ይዘህ አያድል። ወሬ ሁሉ አንድ አይነት ከመሆኑ የተነሳ እኔ ራሴ በቃሌ በደንብ እየሸመደድኩት ነው። ቆይ ግን አንተ መቼ ነው ለእኔ ጊዜ የሚኖረ አውቃለሁ ቤሪ፣ በጣም አስቀያሚ ይመስላሉ፣ ግን እባክሽ እመኚኝ አሸናፊ ነው። ምን ሆነው? ይኸውልህ፣ ለማንኛውም እኔ ከዚህ ጨዋታ አስወጣኝ። እሺ እዛው እራስህ ተብኳካ። ይኸውልህ፣ ለማንኛውም አንዳንድ ኮስሞቲክ ሰዎች ያስፈልጉኛል። ደግሞ ከዚህ ቤት ከመጣሁኝ በኋላ አንድም ቀን ጥፍሬ እንደ ሰርች አላውቅም። እያየ ነው አይደል? ሁልጊዜ ተመሳሳይ እየሆነብኝ ነው ያለው። ጥፍሬ እራሱ ተነቃቅሎ እያለቀ እኮ ነው። አንድ አይደል የተነቀለው? እሱንም የማይነግሯን ስታሺ ነው አንተ ነህ ደግሞ የማልችልበትን የእናቴን እግር ካላሸሽ ብለህ ጥፍሬን ያስነቀልክብኝ። አሁን እሺ የዚህን ተመሳሳይ ከየት አምጥቼ ነው የምታካውጥፍር ነው የምገዛው። እና እንደዚህ ባዶ ልሄድልህ። ደግሞ ልንገርህ፣ ሌላ ከለር ያለው ሂውማን ኤር ያስፈልገኛል። ባለፈው ገዛሁልሽ አይደለም እንዴ? ወይኔ ጉድሽ ቤሪ፣ የዛሬ ሶስት ወር የገዛሃልኝ ነው ባለፈው የገዛሁልሽ የምትለው። ደግሞ መቀመጫ ያስፈልገኛል ይሄ ሁሉ ወንበር ሞልቶ ምን ነው መቀመጫ? ምን ሰራ ልቻል። ለነገሩ ያ ሁሉ ዳሌ የጠፋው እኮ እዚህ ቤት ከመጣ በኋላ ነው። እስኪ እስኪ እንደ ድሮ ነ ነገር እንደ ድሮ ነ እዚህ ቤት ከመጣ በኋላ ኮኑ ያን ሁሉ ዳሌ ያለቀው። መቀመጫ ምትዩ ይሄ ወንበር ላይ መቀመጫ ነው እኮ ይሄ መቀመጫ። እና ጓደኞቼ ሳገኛቸው ምን ሆንሽ ሲሉ የሚልላቸው ነው። ባይሆን በዛ ነገር እንኳን ገመናያኝን ልሸፍን ነው እንጂ። ወይኔ ውጪ ቤሪ! እውነቴን ነው ቤሪ። አሁንስ ጨርሷ። አሁንም ተጨማለቅ ልትለኝ ነው አይደል? ወይኔ ወይኔ ቤሪ፣ አምኜ እዚህ ደስ ተከትዬ ቤት ድረስ ስለመጣሁኝ ነው አይደል? እንዴ መታክፋ ተጥናና። ቡድን ምስክርም ከኛ ጋር እንዲጫወት አልጠራሽውም እንዴ? አጠርቻለሁ። አሁን እንደውም እኮ ከዛ መምጣቴ ነው። መቼም ቀላቶቻችን መናቆሩን እንደቀጠሉ ነው። ገና እሳትና ጭድ ይሆናሉ። ያቺ ሪም ቢጦ ምርር ብሏት ከዚህ ካልወጣች ታይኛለሽ። በራሷ ሰዓት ብን ብላ ወጣ ትሄዳለች። ቆይ እሺ፣ አሸነፍን በል ከዚያስ ይገባኛል። ፍርቱናዬ ልጄ፣ ልጅ ካደረሰብሽ ግፍ አንጻር አንቺ ምንም ብት ትክክል ነሽ። ግን ደግሞ ታስፈልጊዋለሽ። አይ ይቅርታ አድርጊልኝ እና ታለም፣ ከዚህ በኋላ የሱ ሚስት መሆን የምችል አይመስለኝም። እና የጠረጠርኩት እውነት ሆነ ማለት ነው። ምን ጠርጠረሽ ነበረት አለ ም፣ ገባህ እንዴት ነህ? እድሜህ ረዥም ነው። ልክ ስምህን ስናነሳውን የመጣከው እያነሳች ነበር እንዴ? አይ አራላነሳ ነው ያው፣ ግን ልናነሳው ነበር አይደል? ሰሞኑን ፉርቱናዬ ልቧ ጥፍት ብሏል። ውይ፣ ይቅርታ አድርጊልኝ ታለም። ግድ የለም፣ ስቀልድ ነው። ባይሆን ለምስክር የሚበላው ነገር እኔ ላምጣለት በልቼ ነው የመጣሁት። ማዘር እና ባድወድ አረ፣ እውነት አሁን ነው በልቼ የመጣሁት። እሺ እማዬ አሁን በጣም መስመር እያለፍሽ ነው። እናትህን በሥነ ሥርዓት አታናግራቸውም። አንተ ሲጀምር ስርዓት ታውቅና ነው። ንገረኛል። ተረጋጋ። ታዲያ እኔ ምንም አይነት ጸብ አልፈልግም። ምስክር የኔ እንግዳ ነው። ምስክሬ በፍጹም የአንቺ እንግዳ ሊሆን አይችልም። ይሄ ከሴት ጭን ስር የማይጠፋ ገረድ

ጋሼ እኔ ጋሽ እንደው ፊቱን እኮ ድመቴ ቦጫጨቀው፣ ሳንባ እኮ ነው ያስመሰለው። ከእኔ ጥፍር ይልቅ የእሱ ፊት አሳሰብሻል? አንቺንማ በቁምሽ እኮ ገለውሻል። አይ፣ ኧረ ነገር የሚገጥም አይመስለኝም። ቆይ ቆይን፣ የምለው የጥፍር ንቅለ ተክላለ እንዴ? ባናቱ ተክዬ ዘር ማንዘሩን ያልተጫወትኩበት እንደሆነ ወይኔ ወይኔ ኔ ታዲያ አይደለውም። ሲጀመር አርፎ ከተቀመጠበት ጠሙን ያስነሳው አንተ አይደለ እንዴ? ለእኔም ጦሶን ክብኝ። ሲጀመር አንደኛው አብጦስ አንቺ ነሽ። እኔ ደግሞ ምን አጠፋው ሲጀመር? ጥፍኛ ጦስ በአንቺ ምክንያት ነው። በጭልፎ አናቱን ጨልፊ ስ ኔ ጨልፈሽ ቢሆን ኖሮ ይሄ ሁላ ነገር አይመጣብንም ነበር። እሺ ወይ በቃ ሐኪም ቤት ሂጂ እንዴ! ጭራሽ በእኔ በቤሬ ታድላግጭ ብላልሽ። ይኸውልሽ፣ ከአሁኑ ሰዓት ጀምሮ ከዚህ ቤት ተባረሻል። እሺ ወይ ዝም ብላ ነው ስታይ ነበረው። በገዛ ጎረምሳ ስደበደብ ዝም ብላ ነበር ስታይ ነበረው። ሲጀምር ቤቴ ለመመጥበጥ ብለው አይደል እንዴ የሰራተኛውን ውሽማ ቤቴ ድረስ ያመጡት። ለእኔም ጦሱ ተረፈ። ዴ አንቺ፣ አሁንም ስለጠፍርሽ ነው እንደምታስቢው እኔ እዚህ ተደብድቤ። ቅድም ምን ነበር ያልሺው? ጠባለች ድመቴ ቦጫጨቃት። ሳምባ በቃ እኔ በዚህ ቤት ምንም አይነት ክብር የለኝም ማለት ነው። ይኸው ትናንት የመጣችው ልጅ እራሱ ተሰዱት። ትሰድበኛለች እንዴ? ሳምባ ከመቼ ጀምሮ ነው ስድብ የሆነ? ባይሆን ለድመቱ ይቅርታ አባሪሻለሁ እኮ አያትን እስከምናባሽ ትሰራለች እዚህ ቤት ረቴይትዬ እንደው ተይ ተይ ተይ፣ እኔ እንደው ከአንቺ ውጭ ሌላ ዘመድ እንደሌለኝ፣ የማውቀው ሰው እንደሌለኝ፣ ምንም ወገን አዝማት፣ ዘመድ፣ ጓደኛ፣ የሰፈር ሰው፣ ቤተሰብ፣ ምንም ነገር እንደሌለኝ እያወቅሽ ሂጅ ውጪ እንደ ቀላል እሺ? የት ልሂድ? ጎዳና ሉደቅ? በኋላ አርግዤ ጦስ ላምጣ? ልባዛ የማይሆን የጎዳና ህይወት ይኑረኝ። አንቺ ሴት አይደለሽ? ነገ እኮ ሴት ልጅ ልትወልጂ ትችያለሽ። ምን አይነት አስተሳሰብ ነው ያለሽ? ቤሪ ተይ ተይ ትይ። በኋላም እንደሚገጥምሽ አታውቂም። ነገ እኮ ልጅ ትወልጃለሽ። ተይ ተይ፣ እውነት እየተሰማኝ ነው። ዝም ብለሽማ በቀላሉ አታባርኝ። እሽ ማለቃቀሽን ተይና ኮተትሽን ይዘሽ ውልቅ በሽ። ሲጀመር መሽ ደናውሪያ ብትሽን ይተቅልሽ። የማንንም ልቅምቃሚ ወሬ አይደለም እንደይዘሽ ሊመጭም እሺ ቆይ፣ እኔ የምን ላርግ ትዬ ሰዎች እኮ ተጠራጣሪ ስለሆኑ ለራሳቸው ጎዳቸው ነው የሚያወሩት ነው የሚሉት። አፍላፍ ገጥሞ ሽን የምላርግ ሲጀምር እኔ ለአንቺ የሚከፍለው ምንም አይነት ገንዘብ የለኝም። ሲጀምር የነሱን ቀለብ ራሱ ወጪ ማውጣት ሰልችቶኛል። እንዴ ጋሼ እርሰኑት እንደሚቀልቧቸው ምን አገባሽ? ቆይ አሁንም የቤቱን አስቤዛ አንተ አደለ እንዴ የምሰጠው። ግን እኮ እናትህን እና ፍርቱናን የመቀለብ ግዴታ እኮ እዳም የለብህም። ይኸውልሽ ቆተትሽን ልጅ ና አዘጋጅተሽ ውልቅ ትልኛልሽ። ደግሞ የጥፍሬን ቁርጭሎች ከሂሳብሽ የምሰጥሽ በውጭ ሊሆን ሰጭ ውጪ ምን? ኧረ ትዬ ተዉ፣ ግንግፍ ነው ታዉ አንድ ጥፍር ተነቀለ ብለው ሂሳብ አለው። የሰው ልጅ እኮ እጁም ይጎመዳል እግሩም ይጎመዳል፣ ብዙ ነገር ይገጥማል። ተዉ ግን እቴ ተዉ፣ ጡር አለው። የሰራተኛም ጡር አለው። እንደ እኔ እንደጠባለች ወሬ እየጠባ የሚያመጣሉት የለም። ተዉ ተዉ፣ ግን እቴ ተዉ። እሷን ዝም በያት፣ እኔ የቀራሽን ሂሳብ እሰጥሻለሁ። ነው በቃ፣ እናጨከናችሁ ማለት ነው። እሺ እኔን የመሰለሽ ጠባለችን የመሰለሽ ሰራተኛ የምታገኝ ከሆነ እናያለን። እሺ፣ ድሮንም አውቂው ነበር። አመድ አፋሽ አረጋችሁኝ አይደል? ይሁን ግድ የለም። ጉልበቴን እንደ ሸንኮራ ምጥጥ አርጋችሁ ተፋችሁኝ። ይሁን እሺ፣ ግድ የለም። እሄዳለሁ። ጎዳናም ቢሆን እወጥቃለሁ። ምን አማራጭ አለኝ? ስለ ማን ነው እያወራች ያለችው? እባክሽ፣ እሷን ተዋት። እባክህ፣ ከዚህ በኋላ የነዚህን ሆድ ስንሞላ አንኖርም ማን ያውቃል? ለምስክርም እኮ በርበሬና ሽሮም ሊሰጡ ትችላለች። ከዋናው ዘጋባችሁ የለም። ግን ደግሞ ማየ ከፈለጉ ወደኛም መጠጋት ይችላሉ። የተለያየነ ጥፍርሽ ልዞ አይደል እጅ ፍርቱና የምትባለው ስታጣ ሳትወድ በግዷ ከዚህ ቤት ውል ቀጥላታለች። ግን ደግሞ ምስክር ጋር ብትገባስ ተመልከቱልኝ፣ ብቻ ይህን ሰውዬ ደና መቶ መቶ ሲንሻፈፍ ወይ፣ አለ መጀመሪያም፣ ይሄ ነገር አላማረኝም ብዬ ነበር። አርፎ ከተቀመጠበት መጀመሪያውንም፣ የኔ ልጅ ነው ነገር የፈለገው። ደግሞ ይበልጡንም የተናደደው አንቺን ገረድ ብሎ ሲሰድብሽ ነው። ሙራ፣ መጥቶታል በእናትሽ ትይ። በነፃም ቢሆን እያገለገልኩኝ ምንም ብር ሳካፊኝ እዚህ ቤት ልኑር፣ ሌላ የምጠጋበት ዘመድም፣ ቤተሰብ ምንም የማቀዞ የለኝም። አረፍኪ፣ ያታልቅሽ። ቆይ ምን ተፈጥሮ ነው? ለምንድን ነው ደግሞ ከእነሱ ጋር የተጣላሹ? ለጥፍሬ መሰበር ተጠያቂ አንቺ ነሽ፣ አለች። እሷ ስለ ጥፍራ ነው የምትጨነቀው። እንግዲህ ይችን ነው ምራት ብሎ ቤቴ ድረስ ይዞብኝ የመጣው አረ፣ እቺ ደግሞ ምን ምራት ናት ደግሞ። ቴ ልንገርሽ፣ ለእናንተ ራሱ የሆነ እቅድ እያቀዱላችሁ ነው። ይቅርታ ግን፣ አብረሽን ብትኖሪም እኛ ግን ወሬ ምናምን አይመቸንም። ግዴ ለምትይዬ ከዚህ በኋላ ምንም ወሬ አላዳምጥም። ግን ይችን ብቻ ልንገራችሁ፣ ሌላ የተሻለ ስራ እስከምታገኝ የበላነውን እየበላሽ መቀመጥ ትችያለሽ። አይመብላት እትዬ፣ እንግዲህ ወቁት። ከዚህ በኋላ ምግብ ለማሳር ነው የምትበሉት ማለት እትዬ። ነግሪያችሁ ነበር እኮ ይቺን ወሬ ብቻ ወርቼ ልግባ። እትዬ፣ ከዚህ በኋላ እዚህ ቤት ቀለብ የለም ማለት ልጆ። በየወሩ የሚሰጡትን አስቤዛ ሊያቋርጥ ነው። ምን ጎርሴን ላስቀምጥ ይቅርታ፣ ፍርቱና በድርጊቴ በጣም አፈሪ። ያለው ገረድ ብሎ ሲሰድብሽ ስላላስቻለኝ ነው እጄን ያነሰውበት። ህይወቴ ተበላሽቷል። አሁን ላይ የኔ የምለው ነገር ምንም የለኝም፣ ምንም። ይሄ ታዲዎስ ሕይወቴን አበላሽቶታል። አሁንም ታዲዎስን እንደምታፈቅር ያውቃለሁ። ምናልባት እኔ ይህንን ቤት ለቅቄ ከዚህ መራቅ ሳይኖርብኝ አይቀርም።

እታለም ስለከለከለችኝ እንጂ ይሄን ቤት ጥዬ ብወጣ ደስ ይለኝ ነበር። ልብሽ የሚልሽን ብቻ አዳምጪ። ልቤን ባዳምጥ ኑሮማ እስካሁን እዚህ አልገኝም ነበር። ጭራሹን ደግሞ ይባስ ብለው በሆዴም ሊቀጣኝ ነው ማለት። በሆዴ ስትይ እኔ በየወሩ በምቆርጠው ገንዘብ እሷ ሆዷናት ሞላም እያለ ይደሰኩራል አሉ። ቆይ ግን ታዲ ምን ሆኖ ነው በዚህ ልክ ያነሰው እንዴ? ድሮ ኮሳቀው እንደዚህ አልነበርም። ለማንኛውም አንቺ ተረጋጊ፣ ምንም ሀሳብ አይግባሽ። ለማዘርም ላንቺም ቢሆን በየወሩ ከማገኘው ተቆራጭ አደርጋለሁ። ቆይ ግን ለምንድነው ይህን ሁሉ ነገር ለኔ የምታደርግልኝ? ምክንያቱም አንቺ ስትጎጂ ማየት ስለማልፈልግ። በቃ ልብሴን ቀይሬ ልምጣና እንሄድ እሺ? እኔም ቀይሬ

ማለት ማን? አንቺ እንደ ተጠቅመሽብኝ ከሽ ስትጥኝ ፈጣሪ ውስጤን ስስ ጎኔን አይቶ እትይን ሰጠኛ። ማንን? እኔ እሱ ከኔ ጋር ውስጥ እየገቡ ነው ማለት ነው። ለዚህ ኮ ነው ምራቴ መሆን አትችም የምልሽ። ምራት ማለት ልክ እንደ ልጅ ናት። እኔማ ጥሩ ልጅ ለመሆን ፈልጌ ነበር እርስዎ ግን ሰራተኛዋ መረጡ ስሜ አንቺ ነገ እኔም አንቺ ምን እንደምንሆን አይታወቅም እሺ ሰራተኛ ምናምን ብለሽ ስሜን አትዝለፊ አቤት አቤት አንቺ ጭራሽ ከኔ ጋር እየተሳሰች ነው ምን አለ ስነ ስርዓት ስነ ስርዓት እኮ እሺ እንደ ነች ናዘርፌ ሂዴ ምን ነው እናንተ ሽቅብ ካልሸናን አላችሁ ለማንኛውም ለታዲ ነግረውና እንደሚሆን እንደሚሆን እናደርጋለን። ያው በቅርቡ ሁላችሁም ጥርግ ብላችሁ ከዚህ ቤት ትወጧል። ችግር የለም። ወይኔ ጉድሽ ቤሪ፣ ወይኔ ጉድሽ። ጠባለች በሽታ ይጥረግሽ። ሰማሻት አይደል የምትናገረውን ነገር። እውነቷን ነው። ከዚህ ቤትማ ሁላችሁም ተጠራርገ መውጣታችን አይቀርም ማለት ቆይ ሁለቱ ሲያወሩ የሰማሹ ነገር አለ እንዴ? አይ፣ ትዬ፣ እኔ እኮ ፓርቲ ከቀየርኩ በኋላ ጫ ሆኛለሁ። ወሬ መጥባት የለ፣ ጆሮ መጥባት የለ። ያው አንዳንዴ ግን ምጠባው ነገር ቢናፍቀኝም ወሬ መጥባት ግን ቀርቷል። በቃ ግድ የለም፣ ለዛሬ ብቻ ወሬኛ ሁኝ። ግን እኮ ትይዬ፣ እኔ እኮ ወሬኛ ሁኝ አይደለም፣ ድንገት በአጋጣሚ ወደ መኝታ ቤት ሳልፍ የሚያወሩት መርዶ ጆሬ ጥልቅ አለ። እኔ ደግሞ እንደ አጋጣሚ የሆነ ጆሬ ወሬ ይስባል። ግን ፈልገው ይው አይደለም። መርዶን ያልሽው? ኧረ ትዬ፣ ይሄማ ከመርዶ በላይ ነው። ግን እንደው ትዬ፣ ይቺ ጥላ ቢስ ቆሌ ቢስ የሆነች ልጅ እንደ ምን ብታስነካው ነው እንደዚህ ልጁ ናኩላ ሆኖ የቀረው? የሰማሽውን ንገሪኝ። ተይው እንደው ራሱ ልጄ ይነግረኝ የለ እንደ ታው እንጂ። ትዬ፣ እንደው ሌላው ቢቀር ይህን የመሰለ ጮማ ወሬ ለማምጣት የለፋሁት ልፋት ይቆጠርልኝ እንጂ። ትዬ ጮማ ነው ያልሽው? ጮማ ብቻ ትዬ፣ ለዛውም መረቅ ያለው ፍስስ ያለ ጮማ ወሬ ነው። ቆይ እኔ የምለው እስኪ ከነጋ ዚህ ቤት ምን ሰራሽ ትዬ? ደግሞ እያዩ ው ጠረጴዛውን አጸዳው፣ ሶፋውን አስተካከልኩ፣ ይኸውን ደግሞ ቤት እየጠረኩ ነው። በእርግጥ ደግሞ የጋሽ ክፍልም ሄጄ መሬቱንም አልጋዋንም ምናምን ረገፍ ረገፍ አርጌ ጆሮ ሰጥቼ ማለት ሐሳቤን ትኩረቴን እዚያ ሰብስቤ ሰርቻለሁ። ያው እዚህ ቤት ምን አለ? ፍርቱናን ስለማባረር ቢዶልቱ ነው። እረ ትዬ የአሁኑ ከፍ ሳይል አይቀርም። ቆይ እኔ የምለው ወሬውን ለመናገር ይሄን ያህል ሰዓት ከፈጀብሽ ብትናገሩኝማ ልታድሪ ነው ማለት ነው። እኔ የምለው ትዬ፣ ቆይ የዚህ ቤት ካርታ በማን ስም ነው ያለው? ምን ምን እያልሽ ነው? አሁንስ እኔ እዛ ክፍል የተወራውን ወሬ ለመስማት ጓጓው እንግዲያው ለማንኛውም ለጥንቃቄ ከረዳሁት በደንብ አድርገው ሐሳቦትን ሰብስበ አዳምጡኝ። እሺ፣ እዚህ እስ አስገቢው አስገቢው። ምን ጉር ነው እንደው! እስኪ መሽ እንኳን ትንሽ አያስችላቸው። ወይኔ፣ ወይኔ፣ ይሄኔ ነበር በሩን በርግዶ መግባት። ከላይ ከላይ፣ ጭራሽ ከላይ አለው

እውነት ግን እስከ ዛሬ ድረስ ሚስት ያላገባኸው የሆነች ሴትን ስጠብቅ ነው። ልብሽ እኮ አንዴ በሌላ ሰው ከተለከፈ ሌላ ሰው ማሰብ በጣም ይከብዳል። ያችን ሴት ግን ለማወቅ ጓጓ። አሁን የእውነት እንደ ውልታ ስለፈልፍ ይፈልገሽ ነው እንጂ ያችን ሴት ማወቅ ከብዶሽ ነው። የእውነት ነው ምልክ። አንተን ያገኘች ሴት ግን በጣም እድለኛ ናት። አንቺን ካገኘው ወንድ በላይ ግን የታደለ አይደለም ብለህ ነው? የኔ ነገር ተናግሬ ያስቀየምኩሽ እንድር ታውቃለህ ምስክር፣ እኔ እንደ የትኞቹም ሴቶች በስርዓቱ አግብቼ ተኩዬ በቤተሰብ ተመርቄ ልጆች ልጄ ይሄ ሁሉ ህልሜ ነበር። ግን ምን ዋጋ አለው? ህልሜ ባዶ ሆነ። ግን እኮ አሁንም ህልምሽን ለማሳካት አረፈደ። ክብሬን አጥቻለሁ ምስክር። በገዛ እጄ ለማይሆን ሰው ክብሬን አሳልፌ ሰጥቻለሁ። ቆይ ክብር ላንቺ ምንድን ነው? በጫጉላ ቤት የምታፈሹ ደም ነው ላንቺ ክብር ማለት? በእርግጥ ለእሱም ክብር አልታደልኩም። ግን እኮ ክብር ማለት ከዚህ በላይ ነው። ለእኔ ትክክለኛ ፍቅር ካላት ሴት በላይ ክብር የለም ፍቅሬንም ተነጥቅ ያለው ታዲ አሁንም ድረስ ለአንቺ ፍቅር እንዳለው ይገባኛል ማዘርም እየለፉ ያሉት ለዚህ ይመስለኛል እኔ ፍቅሬን ተነጥቅ ያለው ያልኩ ታዲዎስን አይደለም የማፍቀር ፍላጎቴን በታዲዎስ ክደት ጠፍቷል ነው እያልኩ ያለሁት ከዚህ በላይ ምንም ልልሽ አልችልም ያቺ ሴት እኔ እንደሆንኩኝ ያውቃለሁ ምስክር እኔም እንደምታውቂ ያውቃል በጣም ይቅርታ እኔ አሁን ላይ ለዚህ ነገር ዝግጁ ስላልሆንኩ ነው እሺ ቢያንስ እንድታስቢበት ለመጨረሻ ጊዜ አንድ ድል ልስጥሽ ወይ ደግሞ አሁንም ድረስ ለታዲ እውነተኛ ፍቅር ካለሽ እውነቱን ንገርኝና አርሜ ላውጥ ወይኔ ጉዴታ ልም ደወለች ና በቃ እኒድ ቆይቼ ባት ነው የሚሆነው ሄሎ ሄሎ። ይቺ ደሞ እዚህ ምን ትሰራለች? አባራት አላልኩሽም ነበር። እኔ ባባራት ምን ዋጋለሁ? ቤቱ እንደሆነ ባለብዙ አዛሽ ነው። በመጨረሻ ተሳክቶልት አውጥተክ ሜዳ ላይ ልትጥለኝ እንደሆነ ሰማሁ። ምንድነው? እኔ ጠባልች ትሙት፣ እኔ ምንም ነገር አላውረውም። እውነት ግን አንተ ልጄ ነህ። እንዲሁም እንኳን ሰማሽ፣ እኔም ልነግርሽ ነበር። እንግዲህ ቤት ውስጥ ብዙ ኮተት አለ። ኮተቶቹን ደግሞ በጊዜ ቀንነስ ማድረግ አስፈላጊ ይመስለኛል። አልን። አንቺስ ማነሽ? ዋናዋ ኮተት አይደለሽም እንዴ? ወይ እማ ብሔሪን እንዳትናገሪያት ብዬሻለሁ እና ቤቱን በላይ ላይ ልትሸጠው ነው ያለ፣ በደሌ አውጥተህ ሜዳ ላይ ጥለኸኝ ልትበቀለኝ ነው። ኧረ እኔ እኔ ምንም አላልኩም እንዴ። ፈጥረው ነው እኮ ሚሆናኝ ጊዜ። ዛሬ ደግሞ ደወሉልኝ። ነው አሁን ነው ቤት የለቀሽ። ውጭ ልኝ፣ ውጭ ልኝ። ፍርቱና፣ ትእዛዙ አንቺንም ይመለከታል። ብሔር፣ የእውነቷን ነው እማ። የከፈለግሽ ከኔ ጋር መቆየት ትችላለሽ። እዛ በዘለለ ግን እዚህ ቤት ውስጥ አንዳችሁንም አልፈልጋችሁም። ሰማኛለህ? ማንም ከዚህ ቤት አይወጣም፣ ከወጣም እሬሳዬን ተራምዶ ይሆናል።